ለዚ ያበቃችሁ አልሐምዱሊላህ ማሻአላህ። የዓመታት ድካም ጥረት፣ የጭንቅ ሐሳብ ውጥረት፣ መብሩክ መብሩክ። ረሱሉላህ ሰለላሁ አለይሂ ወሰለም ለሙስሊም ወንድሞቼ እንኳን ደስ ያላችሁ፣ ለእህቶቦች ምችምነ የሚቀጥለው አመት የስራ ጊዜ እንዲሆን እመኛለሁ። ፈጥናችሁ ወንበር ከመያዛችሁ በፊት ስራ የምትሄዙበት እንዲሆን ከልብ እመኛለሁ እ ይዤላችሁ የቀረብኩት ርዕስ እኔ ሳስተማር ይላል። ማስተማር የጀመርኩት አብዮቱ አብቅቶ ሰውና ሬሳ ተለይቶ ሁሉም ወደ ቤቱ ከገባ በኋላ ነበር። በእኛ ጊዜ መምህር ይቅርታ መምህር ክቡርን ክቡር ነበርና ተማሪዎቻችን ጥራት ያላቸው ተወዳዳሪዎች ለማድረግ ተማሪዎቻችንን በስልክ እንጨት፣ በዋርካ ዛፍ፣ በዝግባ ዛፍ፣ በወይራ ዛፍ ወገባገዳቸውን አገዳቸውን እያልን ዲስካቸውን እየሰበርን ዓይናቸውን እያወጣን ትጉ ተማሪዎች እንዲሆኑ ለማድረግ ትጉ ተማሪዎች እንዲሆኑ ካደረግናቸው በኋላ ወደ ወጌ ሻንቀን ከኪሏቸው በላይ የሆነ ከኪሏቸው በላይ የሆነ ጀሶ እንዲሸከሙ እናደርግ ነበር። ታዲያ የዚህ ሁሉ ውጤቱ የሚገርም ነበር። ግማሾቹ ተማሪዎቻችን የታሸገ ቁስላቸውን ይዘው ለከፍተኛ ትምህርት አውሮፓ ሲሄዱ፣ ግማሾቹ ደግሞ ለከፍተኛ ትምህርት ይቅርታ። ታዲያ የዚህ ሁሉ ውጤቱ የሚገርም ነበር። ግማሾቹ ተማሪዎቻችን የታሸገ ቁስላቸውን ይዘው ለከፍተኛ ሕክምና አማኑኤል ሲሄዱ ግማሾቹ ደግሞ ለከፍተኛ ሕክምና አውሮፓ ሄዱ ነበር። በትምህርት ቤታችን ውስጥ እጅግ በጣም ከሚወደዱ ከሚፈቀሩ መምህራን መካከል እኔ ቀዳሚው ነኝ ብል እያጋነንኩ እንዳይመስላችሁ እውነቴን። ለምን መሰላችሁ እንዲሚወደዱ? ተማሪዎቼን ባየዋቸው ቁጥር እንደ ዱር አነር ዓይኔን እያጉረጠረጥኩ እያፈጠጥኩ አሸብራቸዋለሁ። ያኔ አሸባሪ የሚለው ስም ቢኖር ኖሮ የሚገባው ለእኔ ነበር። ለተማሪዎች አንድን ጊዜ ፈገግ ብዬ አላውቅም፣ ጨብቻቸውም አላውቅም፣ ማርክ ሊስት አሳይቻቸው አላውቅም። ይህን ሁሉም አደርገው እንዳይበላሹ ብዬ ነው የማልደብቃቸው። ነገር ግን ለሴት ተማሪዎች የተለየ ድጋፍ አደርግ ነበር፣ አፈርማቲቭ አክሽን በሚለው መርህ መሰረት ማለት ነው። እናም ቆንጆ ቆንጆ ሴት ተማሪዎችን በጎሪጣ ያለው ቆንጆ ድምፅ ያላቸውን ሴቶች ደግሞ ድምጻቸውን ለመስማት ደጋግሜ እየጠራሁ ደጋግሜ አስረዳቸዋለሁ። ሳይጠሩኝ አቤት እላቸዋለሁ። ሳያስነጥሱ ይማርሽ እላለሁ። እንቅፋት እንዳይመታቸው ድንጋይ ያነሳለሁ። አንዳንዴ መቤት እየጠራሁ ዱዓ አደርግላቸዋለሁ። ከዚህ ሁኔታ ለረዥም ጊዜ ቆይ፣ በጊዜ ሂደት ነገሮች መለዋወጥ ጀመሩ። ትውልድ ተቀየረ። እነዛን ከዋክብት ተማሪዎችን ባስተማርኩበት ብላክቦርድ ላይ ትምህርት እጅ እጅ የሚለው ትምህርት ከሚማር ወይራ ቢታጠን፣ አረብ ሀገር ሄዶ ልብ የሚያወልቅ ፎቅ ልቡ እስኪወልቅ ድረስ ላይታች እያለ ፎቅ ቢጠርግ ደስ የሚለውን ተማሪ እያስተማርኩ ፍዳዬን ማየት ጀምሩ። አንዳንድ ቀን ከተማሪዎቼ ጋር ድብብቆሽ እጫወታለሁ። አንዳንድ ቀን ከተማሪዎቼ ጋር ድብብቆች ስጫወት ሰባቱ ፔሬድ ያልቃል። ድብብቆሾ የሚጀመረው እንዲህ ነው፤ እኔ እየጻፍኩ ጀርባዬን ዘነዘና በሚያህል ቾክ ይጎስሙኛል ያኔ ታዲያ ከየት መጣ ያላልኩት ራስ ምታት፣ ቲቪ፣ ሳምባ ነቀርሳ፣ ልብ ድካም፣ ደም ብዛት፣ ስኳር ይነሳብኝና በጣም ተበሳጭቼ ሰባት ገጽ የሚሆን ዛቻ ዝቼ ገና ቾክ ከመያዜ ከራሴ ቁመት የማይተናነስ ቾክ አናቴ ላይ እንደ ጉሬዛ ፊጥ ሲልብኝ ማስተማሪን ትቼ የኢትዮጵያ ተማሪዎች እንዴት እንደዚህ አይነት ድድብ ሊሆኑ እንደሚችል እንደቻሉ ሳስብ የጓደኛዬ መልስ ትዝ አለኝ። እንዲህ ነበር ያለኝ ተማሪዎቻችን ደደብ የሚሆኑት ገና ሲወለዱ አፋቸውን እንዲፈቱ የሚደረገው ደደብ በሚለው ቃል በመሆኑ ነው ያለኝን አስታውሱ። ገና ሲፈጥረኝ እንዳስተምር ነውና መምህርነቴን አቁሜ የድር ዳኛ ተጧሪ ልሆን የተወሰነ ዓመት ሲቀረኝ በማስተምርበት ትምህርት ቤት የገጠመኝን ፈጽሞ ልረሳው አልችልም። እንደተለመደው ከትምህርት ቤት ወደ ቤት ለመሄድ ትኬት ተጋፍቼ ቆርጬ ሀያ ቁጥር ባስ ውስጥ ስገባ ያዩኝ ተማሪዎችን። በነጋታው ገና በአንደኛው ክፍለ ጊዜ አንዲት ከበረሮ የምትንቀለቀል ተማሪ እጇን አወጣችና ባስ ውስጥ ምን እየሰራ ነበር? አለች። ደነገጥኩ። መለከ ለሞት ከፊት ለፊት ይቆም ራሱ እንዲምደነግጥ አይመስለኝም። አንቴናው እንደተነቀለ ቲቪ ብዥ አለብኝ። ወዲያው ራሴን ለመቆጣጠር ስሞክር ባሱ የራሴ ነው በላት የሚል ሀሳብ መጣብ ደግሞ ፈራው፣ ሊፍት ስጠኝ ብትለኝስ? አንገቴን ቀና አድርጌ ስመለከት ተማሪዎቼ የኔን መልስ እየጠበቁ ነው። ፕሮሬን ጠረግ ጠረግ አደረግኩና እንዲህ አልኳት። ይገርምሻል አብዛኛው የኢትዮጵያ ባስ ውስጥ ስለሚኖር የህዝብ ቆጠራ እያካሄድ ነበር አልኳል። በመጨረሻ የኢትዮጵያ ተማሪዎች ጭንቅላታቸው ላይ የተማሪዎችና የአስተማሪዎች ማህበር ቢጓጓም ላይብረሪ ተከፍቶ ኢኽቲላጥ እንዳይፈጠር ለሁለት ቢከፈል መጽሐፍት ቢቃጠል ትልቅ ደረጃ ሊደርሱ እንደሚችል ተረድቼ ስራዬን ለቀቅኩ። ሰላሙ አለ። ለዚህ ያበቃችን አልሐምዱሊላህ ማሻአላ የአመታ ድካም፣ ጥረት የጭንቅ ያሳብ ውጥረት፣ መብሩክ መብሩክ። የዘመኑትን ዕቅድ ተፈታ በርሱ ፈቃድ። ኢላሂ ኢላሂ፣ ያ ኢላሂ ያ ኢላሂ ለዚህ ላበቃችው አልሐምዱሊላሂ ለዚህ ላበቃችው አልሐምዱሊላሂ ማሻአላ ለዛሬዋ ቀን ለተድላ በቃላ በቃ ለአላ መብሩክ መብሩክ ምስጋና አቅርብ በደስታ የእርሱ ነውና የሁንታ ኢለሀይ ይለ ኢለሀይ ያ ኢለሀይ ለዚላ በቃች አልሐምዱሊላሂ ለዚላ በቃች አልሐምዱሊላሂ ማሻላ ለስኬት ብቁ ላረገሽ በክብር አጭቶ ለሾመሽ፣ መብሩክ መብሩክ ህልምሽን ቀርጾ ላጎላ ምስጋና ናድርሽ ለአላህ። ኢላሂ ኢላሂ ያ ኢላሂ ያ ኢላሂ ለዚህ ዳብካችን አልሐምዱሊላሂ ለዚህ ላበካችው አልሐምዱ ልላሂ ማሻላ በሕይወት መንገድ ጎዳና በበዛ ውክል ፈተና መብሩክ መብሩክ በጽናት አለም የናኙ ካሰቡት ቦታ ተገኙ ኢላሂላ ኢላሂ ለዝ ላበቃችው አልምዱላይ ለዚህ ላበቃችው አልምዱ ልላይ ማሻአላ ከደሰት አባት በልጅሄ ተገኝቷአል የድል ሰውደጀኼ የጣልክበትን አደራ በተግባር ሊያሳይ በስራ ኢላሂ ኢላሂ ያ ኢላሂ ያ ኢላሂ ለዚህ በቃችን አልሐምዱሊላሂ፣ ለዚህ በቃችን አልሐምዱሊላሂ ማሻአላ የስኬት መንፈስ ተላብሳ በችላለው ድል

ማሻአላህ በቃል በፍርዱ ተመሪ በህግ በደንቡ ተግባሪ፣ መብሩክ መብሩክ በሀቅ በእውነት ፀንታችው ይመሪዋታ ስራችው ኢላሂ ያ ኢላሂ ያ ኢላሂ ለዚህ ላበቃችው ለዚህ ላበቃችው አልሐምዱሊላሂ ማሻኣላ በደስታ ብርሃን የወዛ ድባቡ ቀልብን የገዛ መብሩክ መብሩክ ዛሬ ደማቅነው እለቱ ልዩ ነው ቀኑ ሰዓቱ